የዚህ ሳምንት የመጀመሪያው ሳምንት ማሕሌተ ጽጌን ነው። የዛሬውን ትርጓሜውን ማሰማችው። እችን ስዕል ጓደኛው ባየ ጊዜ እች የክርስቲያኖች ስዕል ናት ብሎ የቅድስት ድንግል ማርያምን ስዕል በያዘው በትር በድፍረት መታል። እንግዲህ ድንግል ጸንሳለች ተወልዳለች፣ የሚለው በጣም የረቀቀ ነው። ድንግል የሚለውን ፍቆ ወለት ሴት ልጅ ብሎ ጽፎ ተረጎሞ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ ይላል። ከማሕሌቱ ብዛት የተነሳ ወዛቸው በሚንጸፈጸፍበት ጊዜ ቅድስት ድንግል ማርያም ተገልጻ ተጠርግላቸው ነበረ። ቅድስት ድንግል ማርያም በርግብ በዳዊት ትመሰላለች። ስፍር ቁጥር የሌላቸው ቆነጃጅታሉ፣ ይላል ከነዚህ መካከል ግን ፍጽምት የሆነች ርግቤ አንዲት ናት ይላል። ስትመጪ ያለ መልካም ማየ ስትመጪ ደስ ካለው ከደስተኛው ከገብርኤልና እንዳንቺ ርሩ ከሆነው ከሚካኤል ጋር ነ ይላታል። የመጀመሪያው ማሕሌተ ጽጌ እንዲህ ይላል። ጽጌ አስተራየ ሰሪጾ ማጽሙ ለዛምሃኪ ጽጌ ለገብርኤል ምስለ ሰላሙ ወይም በይነ ሰላሙ ወበእንተዝ ማርያም ሶባሃ ወዘኒ መዓዛ ጣዕሙ ለተኣምሪኪ ኣሃሊ እሙ ማሕሌተ ተጽጌ ዘይሰመይ ስሙ። ወደ አማርኛ ስንመልሰው ከገብርኤል ሰላምታው ጋራ በአበባ እጅ ከነሳች ሰው አጽም ውስጥ አበባ ወጥቶ ታየ። ስለዚህም ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ መጠሪያው ማሕሌተ ጽጌ ለሚባል ተአምርሽ ምስጋና አቀርባለሁ ይላል። ይሄ እንግዲህ አንድ ትልቅ ታሪክ ነው። ይሄም የቅድስት ድንግል ማርያም ወዳጅ የነበረ አንድ ሰው ነበረ። በዚህ ዓለም ሀብትና ንብረት ሳይሆን በሰማዩ ሀብት የበለጸገ ነበረ። እለት እለት እመቤታችንን ያመሰግን ነበር። በተለይ የመልአኩ የቅዱስ ገብርኤልን ሰላምታ ካንደበቱ አይለየውም ነበረ። ሲሄድም ሲቀመጥም ሲነሳም በጉዞም ሳለ በሰላመ ቅዱስ ገብርኤል መልአክ፣ ኦ እግዝእትየ ማርያም ሰላም ለኪ፣ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ እለት እለት ሰላምታዋን ያደርስ ነበረ። ይህን ሰው ሰዎች በሐሰት ከሰውት የሞት ፍርድ ተፈረደበት። እና ፍርዱን በስቅላት ነበረ በስቅላት ፍርድ የስቅላት ፍርድ ተፈርዶበት ነፍሱ ከስጋው እስክትል ላይ ድረስ እሱ ግን የእመቤታችንን ሰላምቷን በዚህ የመከራ ሰዓት ሳለ እንኳን አላቆመም ነበረ። ነፍሱም ከስጋው የተለየው የመልአኩን ሰላምታ እየጸለየ ነው። እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም ልሻለሁ እያለ ነፍሱ ከስጋው ተለየሽ ማለት ነው። ይሄ እንግዲህ ታላቅ የእመቤታችን ወዳጅ የሆነ ሰው በዚህ መልኩ ነፍሱ ከስጋው ከተለየች በኋላ ካረፈም በኋላ በዚያች ሀገር ላለው ኤጲስቆጶስ ቅድስት ድንግል ማርያም ተገልጣ በክብር እንዲቀብረው አዘዘችው። ከዚህ በኋላ የከበረ ስጋውን ወስዶ በክርስቲያኖች መቃብር በክብር አኖረው። በጣም በሚገርም መልኩ በአራተኛው ቀን ከመቃብሩ ላይ ትል ትልቅ ተአምር ታየ። ይኸውም ተአምር ምንድነው? እጅግ የምታምር ለየት ያለች አበባ ከመቃብሩ ላይ ነው የበቀለችው። በተለይ ቁመቷ ወደ አንድ ክንድ ይጠጋል። ቅጠሏ በጣም የለመለመ ነው። መልኳ እጅግ እጅግ ያማረ ነው አበቦቿ ደግሞ በጣም እንደ ብር ነጭ የሆኑ ነበሩ። ቅጠሉ ላይና በተለይ ቅጠሉ ላይ ወርቃማ በሆነ ቀለም የቅድስት ድንግል ማርያም ሰላምታ ተጽፎበት ይታይ ነበረ። መልአኩ ባመሰገናት ምስጋና ይሄ ሰው ያመሰገናት ነበረና ወርቅ በመሰለ ቀለም የመቤታችን የቅድስት ድንግል ማርያም ሰላምቷ ይልቁኑ ቅዱስ ገብርኤል ያቀረበላት ሰላምቷ ተቀርጾ ታየ እና በተደረገው ተአምር ቀሳውስቱ ዲያቆናቱ ተደነቁ ለኤጲስቆጶሱ ነገሩ ኤጲስቆጶሱም በመጣ ጊዜ ተአምሩን አይቶ በማድነቅ መቃብሩ ይቆፈር ዘንድ አዘዘ። ስሯ ኬት ነው የመጣችሁ ለማለት እንግዲህ እንጨቱ ኬት እንደመጣች ስሯን ይቆፍሩ ዘንድ ባዘዛቸውና እነሱም በቆፈሩት ጊዜ ከአጽሙ ላይ መነሸዋ እንደሆነ አገኙትና በጣም ይገርማል። ለዚህ ነው ጽጌ አስተራየ ሰሪ ጾማ አጽሙ ለዛ አመሀኪ ጽጌ ለገብርኤል በይነ ሰላሙ ወይም ምስለ ሰላሙ በማለት ሊቁ ያደነቀው ማለት ነው። ስለዚህ የቅዱስ ገብርኤልን ሰላምታ ከሚጸልየው ሰው አጽም ላይ ጽጌ ረዳ በባ በቅሎታየ አለና ወበእንተዝ ማርያም ሶበሀወዘኒ መዓዛ ጣይሙ ለተአምርኪ አሀሊ እሙ ማሕሌተ ጽጌ ዘይሰመይ ስሙ። ስለዚህ ነገር ድንግል ማርያም ሆይ የጣይሙ መዓዛ ደስ ባሰኘኝ ጊዜ የጌታ እናቱ እሙ መጠሪያው ማሕሌተ ጽጌ ለሚባል ተአምርሽ እኔ ምስጋና አቀርባለሁ በማለት አባጽጌ ድንግል ይሄንን ወይም አባጽጌ ብርሃን ይሉታል፣ ይሄንን ነገር ተናገረ። እንግዲህ ከአጽሙ ላይ አበባ በቅሎ ከታየ እኔም ደግሞ ማሕሌተ ጽጌ በሚባለው የአበባ ማሕሌት በሚባለው በዚህ ምስጋና ጣይሙ ደስ ስለሚያሰኝ ለዚህ ተአምርሽ ምስጋናን የጌታ እናቱ አቀርባለሁ በማለት ለመቤታችን ምስጋናውን ያቀርባል። እንግዲህ የማሕሌተ ጽጌ ድርሰት መነሻው እንዴት ነው ቢባል፣ ይህ አባጽጌ ድንግል ወይም አባጽጌ ብርሃን ይሉታል እንደ ቅዱስ ጳውሎስ ነው ሕይወቱ። ቅዱስ ጳውሎስ ቀድሞ በብሉይ ኪዳን እምነት የነበረ ይልቁኑ ይሁዲ የነበረ ክርስቲያኖችን ያሳድድ የነበረ ነው። አባ ጽጌ ድንግልም ክርስትና ጥምቀት አልተጠመቀም ነበረ፣ የብሉይ ኪዳን ትርጓሜ ተምሯል፣ እምነቱም ደግሞ ይሁዲነት ነበረ። ከዕለታት በአንዳቸው ከባልንጀራው ጋራ በሚሄዱበት ጊዜ አንድ እጅግ ደስ የምታሰኝ የቅድስት ድንግል ማርያምን ስዕል ይመለከታሉ። እና ማውራት ጀመሩ። እንግዲህ የእመቤታችን ስዕል የተለየች ናት። አባጽጌ ድንግል ይኸው ደራሲ በሌላው ምዕራፉ ላይ ምን ብሏል? ያበበች ስዕልሽ በዓለም ላይ እንዲህ የምታምር ከሆነ በሰማይ ያለው ደግሞ ክብርሽ የመልክሽ ደም ግባት ምን ያምር በማለት ያደንቃታል። እና እችን ስዕል ጓደኛው ባየ ጊዜ እቺ የክርስቲያኖች ስዕል ናት ብሎ የቅድስት ድንግል ማርያምን ስዕል በያዘው በትር በድፍረት መታት። እንግዲህ ታቦተ ጽዮንን በመጽሐፍ ቅዱስ ላይ ኦዛ ሲነካት ተቀስፎ እንደወደቀ እንደሞተ መጽሐፍ ቅዱስ እንደሚናገር ይህም ሰው ተቀሰፈ፣ ባደረገው ከፍተኛ ኃጢአት ሞተ። በዚህ ጊዜ በጣም በሚደነግጥበት ጊዜ መላእክት ተገልጠው ወደ ደብረ ብስራት በተለይ የታላቁ ጻድቅ አባ ዜና ማርቆስ ገዳም እንዳለና ከአባ ዜና ማርቆስ ጋር ደግሞ ይህ ሰው እንዲገናኝ መላእክት በተለይ ቅዱስ ሩፋኤል ነው ይነግረዋል። በዚህ ጊዜ ከአባ ዜና ማርቆስ ጋር ተገናኘ። እሳቸው ደግሞ ትንቢተ ኢሳያስ ምዕራፍ 11 ቁጥር አንድ ላይ ያስተምሩ ነበረ። ከእሴ ስር በትር ትወጣለች፣ ከእሷም አበባ ይወጣል የሚለውን ያስተምሩ ነበረ። እንግዲህ ኢሳያስ ከእሴ ዘር ወይም ከዳዊት ትውልድ በትር የተባለች ቅድስት ድንግል ማርያም እንደምትወጣ እንደምትገኝ ከሷ ደግሞ አበባ የተባለ ኢየሱስ ክርስቶስ እንደሚወለድ ተገልጾለት የተናገረው ትንቢት ነው። ይህም በሚያስተምሩበት ጊዜ ልቡ ተነካ። ከዛ በኋላ ስለ ስዕሏ ተአምር ነገራቸው። አባ ዜና ማርቆስም ከሱ ጋራ ስዕሏ ወዳለችበት ቢሄዱ መላእክት ዙሪያዋን ክንፋቸውን ጋርደው አገኟት። ከዚህ በኋላ በክብር ወደ ደብረ ብስራት ወሰዷት። በዚህ ጊዜ አባ ጽጌ ድንግልን ማስተማር ስላለባቸው ሐዲስ ኪዳንን አስተማሩት። በደንብ ከተረዳ በኋላ የወልደ እግዚአብሔር ክርስቶስን ሰው መሆን ዓለምን የማዳኑን ምስጢር ከተረዳ በኋላ አምኖ ተጠመቀ። የክርስትና ስሙን ጽጌ ድንግል ወይም ጽጌ ብርሃን ብለው ሰየሙት። እንግዲህ ሐዲስ ኪዳን ከተማረ በኋላ ከአባ ገብረ ማርያም ዘደብረ ሐንታ ከሐንታው መምህር አባ ገብረ ማርያም ጋር በመሆን አብረው ማሕሌተ ጽጌን በመቶ ሀምሳው መዝሙረ ዳዊት ልክ በዛው ቁጥር መቶ ሀምሳ የመቤታችን ምስጋና በሁሉም የአበባ ምስጢር ያለበትን አካተው ደረሱ። ከደረሱ በኋላ አንድ ዓመት ደብረ ብስራት ያደርሱ ነበረ። አብረው ማሕሌተ ጽጌን ይቆሙ ነበረ። አንድ ዓመት ደግሞ ወደ ደብረ ሀንታ መሄድ ከአባ ገብረ ማርያም ጋራ አብረው ያደርሱ ነበረ እና እመቤታችንም እየተገለጠች ትባርልካቸው ነበር ይላል። እመቤታችን ትባርልካቸው ነበረ። ከማሕሌቱ ብዛት የተነሳ ወዛቸው በሚንጸፈጸፍበት ጊዜ ቅድስ ድንግል ማርያም ተገልጻ ተጠርግላቸው ነበረ። በብርሃን መጎናጸፊያና ኃይልን ያገኙ ነበር ይላል። በተለይ ደግሞ ዛሬ እንዘ ታሐቅፊዮ ለሕፃንኪ በሚባልበት ሰዓት የእመቤታችን ስዕለ ማርያም እንደሚወጣ ሁሉ በተመሳሳይ መልኩ አባ ዜና ማርቆስ የአቡነ ማቴዎስ ያመጧትን ያችን ስዕል ያጥኑ ነበረ። ስለዚህ እነዚህ ሁለቱ ሊቃውንት በተለይ አባ ጽጌ ድንግልና አባ ገብረ ማርያም የሀንታው መምህር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን 150 መዝሙረ ዳዊትን ደርሰው አመስግነዋታልና ምን ምናሉ? ጽጌ አስተራየ ሰሪ ጾማ አጽሙ ለዛ ማህኪ ጽጌ ለገብርኤል በይነ ሰላሙ ምስለ ሰላሙ ወበእንተዝ ማርያም ሶባሃ ወዘኒ ማዓዛ ጣይሙ ለተአምርኪ አህሊሙ ማሕሌተ ጽጌ ዘይሰማይ ሰሙ በ በማለት ይሄ እንግዲህ የመጀመሪያውን የማሕሌተ ጽጌ ምስጋና አቅርበው ላታል። በመቀጠል ያለው ምስጋና ሁላችሁ የምትወዱት በየሳምንቱ የሚደርሰው እንዘታ ሀቅ ፍዮ ለህፃንኪ የሚለው ልዩ የሆነ የማሕሌተ ጽጌ ምስጋና ነው። ምን ይላል? እንዘታ ሀቅ ፍዮ ለህፃንኪ ጽጌ ጸአዳ ወቀይህ አመቤተ መቅደስ ቦይኪ በእለተ ተአምር ወንጽ ን ርግቤ ተናዘዝኒ እምላህ ወን ሰናይቴ ምስለ ገብርኤል እሱ ወሚካኤል ከማኪ ርህሩህ ወደ አማርኛ እንመልሰዋለን እና ነጭም ቀይም አበባ የተባለ ልጅሽን ታቀፈሽ፣ በተአምርና በንጽህና እለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ፣ ከለቅሶ ታረጋግኝ ዘንድ ነይ፣ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩ ከሆነው ከሚካኤል ጋር ነ የሚል ልዩ ምስጋናን ነው። እንግዲህ አባ ጽጌ ድንግል ያቀረበላት ለቅድስት ድንግል ማርያም በጣም የሚገርም ነው። ነጭም ቀይም አበባ የተባለ ልጅሽን ታቀፈሽ ይላል። እንግዲህ ልጇ ኢየሱስ ክርስቶስን በነጭም በቀይም አበባ መስሎታል። እንግዲህ ብዙ አይነት አበቦች አሉ እንደሚታወቀው። እንግዲህ ይሄ ሊቁ ግን ምን አለ? በነጭ አበባ በቀይ አበባ መስሎ ሁለቱም ቀለማት ለምን መረጣቸው ሲባል በሶሎሞን መኃልይ ላይ ምን ይላል? ወልድ ሁየ ጻዕዳ ወቀይ፣ ወልድ ወንድሜ ቀይም ነጭም ነው ይላል። ሊቁ ሲተረጉሞ ወልድ ሁየ ጻዕዳ በመለኮቱ ወቀይ በትስብእቱ ፍጹም አምላክ ነውና በነጭ ተመሰለ። ስጋን ተዋህዷልና ፍጹም ሰው ነውና በቀይ ተመስሏል። ስለዚህ ፍጹም አምላክ ፍጹም ሲሆነ ልጅሽን ታቅፈሽ በተአምር እለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ፣ ከለቅሶ ታረጋግኝ ዘንድ ነይ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩ ከሆነው ከሚካኤል ጋራ ነይ በማለት ድንግልን ያወድሳታል። እለተ ተአምር ያላት እንግዲህ ነጭም ቀይም ፍጹም አምላክ ፍጹም ሰው የሆነ ጌታን ታቅፋ በአርባ ቀን ወደ ቤተ መቅደስ መግባቷን ሲያመለክት ነው። በተለይ ሉቃስ ሁለት ላይ እንደተጻፈ ሉቃስ ሁለት ከ27 እስከ 35 እመቤታችን ጌታን በአርባ ቀኑ እንደ ኦሪቱ ስርዓት እጉለ ርግብ ዘው ገማይነቅ ግልገል ርግብ ይዘው ወደ ቤተ መቅደስ በገቡ ጊዜ ትልቅ ምስጢር ተከናውኗል። ትልቅም ተአምር ተፈጽሟል። እለተ ተአምር ይለዋል። ይኸውም አረጋዊው ስምዖን ታድሷል ይላሉ ሊቃውንት አባቶቻችን ሲያስተምሩ። ይህ ስምዖን እንግዲህ በጣም እድሜው ረጅም ዘመን በቤተ መቅደስ ሲኖር እንደ ነበረ የቤተ ክርስቲያን መጻሕፍት ያስረዳሉ። በተለይ ይህ ስምዖን መጻሕፍተ ብሉያትን ከዕብራይስጥ ወደ ግሪክ ከተረጎሙ ከሰባ ሊቃውንት መካከል ወይም ከሰባ ሊቃናት መካከል አንዱ ነው። ከክርስቶስ ልደት በፊት በተለይ በጥሊሞስ ጥበብን በጣም ይፈልግ ነበረ። ብዙ ቋንቋ ያቅ ነበረ ና ብዙ ጥበቦች አወቅኩኝ፣ ምን ይቀረኛል ብሎ ሲናገር እንዴ መጻሕፍተ ብሉያት የተባሉ በዕብራይስጥ ቋንቋ የተጻፉ መጻሕፍት አሉልህ። እነሱን ለምንድን ነው ወደ ግሪክ ቋንቋ ወደ ጽር ቋንቋ ማታስተረጉመው? አሉት መጻሕፍቶቹንም ጸሐፍቶቹንም ስደዱልኝ ብሎ ወደ 72 ሊቃውንት ወደ ጽር ጉዞ አደረጉ። ሁለቱ መንገድ ላይ ሞተዋል፣ ሰባው ደርሰዋል። ሁለት ሁለት አድርጎ ሰላሳ አምስት ድንኳን አሰርቶ በሁለት በሁለት በሁለት አድርጎ አስቀምጦ የሚላላካቸው አንድ አንድ ብላቴና ለእያንዳንዳቸው ሰጥቷቸዋል። እና እነዚህ ሊቃውንት ብሉይ ኪዳን የብሉይ ኪዳን መጽሐፍትን ከዕብራይስጥ ወደ ግሪክ ሲተረጉሙ ስምዖን የደረሰው የኢሳያስ መጽሐፍ ነበረ። ስለዚህ ኢሳያስ 7፥14 ላይ ናሁ እና ድንግል ትጸንሳለች ወልድንም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ላይ ሲደርስ እንግዲህ ድንግል ትጸንሳለች ትወልዳለች የሚለው በጣም የረቀቀ ነው። ታይቶም ተሰምቶም አይታወቅም፣ ድንግል በድንግልና ጸንሳ መውለዷ። ስለዚህ እነዚህ ደግሞ ጽራውያን ናቸው እንዴት ግራ ሊገባቸው ይችላል ብሎ በማሰብ ድንግል የሚለውን ፍቆ ወለት ሴት ልጅ ብሎ ጽፎ ተረጎመ። ያን ጊዜ መልአከ እግዚአብሔር ወለት ሴት ልጅ ብሎ ለውጦ የጻፈውን ፍቆበት ድንግል ብሎ ጽፎበት አገኘ። አሁንም ደግሞ እንደገና ማን ነው ይሄን ያደረገው ብሎ አሁንም ስምኦን ድንግል የሚለውን ፋቀና ወለት ብሎ ጨመረ። አሁንም መልአኩ እንደገና ወለት የሚለውን ወይም ሴት ልጅ የሚለውን ፋቀና ድንግል ብሎ ጻፈ። አሁንም በሶስተኛው ፍቅ አለው ሲል መሲሁ ወልደ እግዚአብሔር ክርስቶስን ሳታያት ሞትም የሚል ቃለ እግዚአብሔር ሰማ። ከዚህ በኋላ እንግዲህ ለረጅም ዓመታት በቤተ መቅደስ እንደሆነ አምስት መቶ ዘመን ቆይቷል ይላሉ ሊቃውንት እና ያን ቀን እንግዲህ መሲሁ ወልደ እግዚአብሔር ከቅድስት ድንግል ተወልዶ ነጭም ቀይም የተባለ አበባ ብሎ ሊቁ እንደጠቀሰው ቅድስት ድንግል ማርያምም አቅፋው አዝላው ወደ ቤተ መቅደስ በሄደች ጊዜ መንፈስ ቅዱስ አነሳስቶ ስምኦን አረጋዊ በቤተ መቅደስ እንዲገኝ ያደረገ፣ ሲጠባበቀው የኖረው መሲህ ወልደ እግዚአብሔር ክርስቶስን ነበረና በክንዱ ታቅፎ አመሰገነው። ምስጋናው ሉቃስ 2 ላይ አለ። አቤቱ እንዳዘዝክ ባሪያህን ታሰናብተው ዘንድ ለምንሃለው በማለት ሞቱን ለምኗል። ምክንያቱም ታድሷል፣ ኃይልን አግኝቷል። እና ኃይልን አግኝቷል። በእለተ ተአምር በቃ ተአምራዊ እለት ናት። እንደገና ታድሷል። ግን እሱ ምን አለ? ልኑር ልቆያ ላለም በቃ ዓይኖቼ ማዳንህን አይተዋልና ባሪያን እንደወደድ ካሰናብቶ በማለት በእለቱ አርፏል። ስለዚህ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምር እለት እለተ ንጽሕ ወተአምር በተባለች በዚች በአርባኛው ቀን ወደ ቤተ መቅደስ በገባሽ ጊዜ ንኢ ርግቤ ትናዘዝኒ እምላህ ርግቤ ሆይ ከሐዘን ከልቅሶ ታረጋጊኝ ዘንድ ነይ። ስምዖን እንግዲህ አምስት መቶ ዓመት ሙሉ ደጅ ጠንቶ ይጠባበቅ እንደነበረ፣ በሀዘን ሆኖ ይጠባበቅ እንደነበረ፣ በተስፋ ሆኖ ይጠባበቅ እንደሆነ እንደነበረ ርግቤ እኔንም ርግበ ኖህ ድንግል ማርያም ርግበ ዳዊት ድንግል ማርያም፣ ርግበ ሰሎሞን ድንግል ማርያም፣ ከሐዘን ከለቅሶ ታረጋጊን ዘንድ ነይ በማለት ሊቁ ይማጸናታል። ቅድስት ድንግል ማርያም በኖህ ርግብ ትመሰላለች። በኦሪት ዘፍጥረት ምዕራፍ 8 ቁጥር 11 ላይ እንደምናነበው የኖህ ርግብ የጥፋት ውሃ መጉደሉን፣ የጥፋት ውሃ ማብቃቱን፣ የጥፋት ውሃ መገታቱን ለማብሰር ወደ ኖህ የዘይት ቅርንጫፍ ወይም የወይራ ቅርንጫፍ በአፏ ይዛ ሄዳ ሀጸመያህ፣ ነትገመያህ የጥፋት ውሃ ተገተ የሚለውን የምስራቹን መልእክት በአፏ በያዘችው የወይራ ቀንበጥ አሳይታለች። በተመሳሳይ መልኩ ቅድስት ድንግል ማርያምም ዕፀ ሕይወት የተባለ ኢየሱስ ክርስቶስን በቤተልሔም ወልዳ ሀጽመ ኃጢአት ነትገማ የመርገም የመርገም ባህር ተገታ፣ የኃጢአት ባህር ቆመ በማለት አመተ ፍዳ አመተ ኩነኔ አክትሞ አመተ ምህረት መተካቱን በቤተልሄ ማብሰራለችና ርግበ ኖህ ትባላለች። ስለዚህ ሊቁ ምና አለ ርግቤ ከሀዘን ከለቅሶ ታረጋጊን ዘንድ ነይ ይላታል። እንደገና ቅድስት ድንግል ማርያም በርግበ ዳዊት ትመሰላለች። ርግበ ዳዊት በመዝሙር 67 ቁጥር 13 ላይ በርስቶች መካከል ብታድሩ ይላል። በብር የተሰራች የርግብ ክንፍ ይላታል። ድንግል ማርያምን ንጽሕናዋን ቅድስናዋን በብር ይመስለዋል። ንጽሃ ስጋ ንጽሃ ነፍስ ንጽሃ ልቡና ገንዘብ አድርጋለችና ወገቧን በወርቃ መልማሉ የተሸለሙ ይላታልና ወገበ ልቡኗ የልቡኗ ወገብ የልቡኗ ወገብ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ የሚለውን የቅዱስ ገብርኤልን ሰላምታ በመስማት የጸና ነውና ርግበ ዳዊት ትባላለች። ስለዚህ ሊቁ ምን አለ? ርግበ ዳዊት፣ ርግበ ኖህ ከሀዘን ከለቅሶ ታረጋጊኝ ዘንድ ነይ ይላታል። እንደገና ርግበ ሶሎሞን ትባላለች። ርግበ ሶሎሞን በመሀሌ ስድስት ከቁጥር ስምንት እስከ አስር ምናነበው ነው አዋልድን ለአልቦን ሁልቁ ይላል። ስፍር ቁጥር የሌላቸው ቆነጃጅታሉ ይላል ካለ በኋላ ከነዚህ መካከል ግን ፍጽምት የሆነች ርግቤ አንዲት ናት ይላል አህቲ ይእቲ ለእማ ለእናቷም አንዲት ናት። ወሪት ይእቲ ለንተወለደታ ለወለደቻትም የተመረጠች ናት ይላል እንግዲህ ስፍር ቁጥር የሌላቸው ምእመናን ሲኖሩ ርግብ መደምደሚያ፣ ለአምላክ እናትነት የተመረጠች አንዲቱ ርግብ ቅድስት ድንግል መሆኗን መሰከረ። ለእናቱ አንዲት ናት በማለት ለናቷ ለሀና አንድ መሆኗን ለወለደቻት ለሀና የተመረጠች መሆኗን ሰሎሞን መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ተናግሯልና፣ ኒ ርግቤ ትናዘዝኒ እምላህ ርግቤ ካሀዘን ከለቅሶ ታረጋጊኝ ዘንድ ነይ ካለ በኋላ ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ ስትመጪ ግን ብቻሽን አትምጪ። መልካም ማየ ሆይ መቤታችን መልካም ማረግብናትና ስት መጪ ግን ደስ ካለው ከደስተኛው ከገብርኤል ና እንደ አንቺ ርህሮ ከሆነ ከሚካኤል ጋራ ነይ በማለት ደግሞ ሚካኤል ና ገብርኤልን አስከትላ እንድት መጣ ሊቁ ይማጸናታል። ለቅዱስ ገብርኤል ደስታን ቀጸለለት፣ ለቅዱስ ሚካኤል ደግሞ ርኅራይን ቀጸለለት ሊቁ። ለምንድን ነው ብለን ስንመረምር ቅዱስ ገብርኤል ብዙ ጊዜ የደስታ ምስራችን ይዞ የሚመጣ መልአክ ነው። እና ፍስሐ ገጽ ነው። በቃ ቅዱስ ኤፍሬም በውዳሴ ማርያም ደስ ያለ ባለምስራቹ ቅዱስ ገብርኤል ላንተ የተሰጠ ክብር ፍጹም ነው፣ ወደኛ የመጣን የጌታ ልደት ለድንግል ነገርሃት በማለት ይናገራል። ና ፍስሐ ገጽ ስለሆነ ደስተኛ ከሆነ ከገብርኤል ጋር ይላል። አስቀድሞ ደስታን ለዘካርያስ ነግሮታል። በተለይ የሉቃስ ወንጌል ምዕራፍ አንድ ላይ እንደምናነበው ዮሐንስን በመውለድ ደስታ ሐሴት ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል በማለት የደስታን ነገር ለዘካርያስ አብስሯል። ቀጠለና ለመቤታችን ደግሞ መጀመሪያ ተገልጾ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ በማለት ደስታን አብስሯታል። እንደገና ደግሞ ለረኞች ተገልጦ በሉቃስ ወንጌል ምዕራፍ ሁለት ላይ እንደምታነቡት ወነዋ ተወልደ ለክሙ እግዚህ ወመድህን ዘይከውን ፍስሐ ለኩሉ ዓለም ለው ዓለም ሁሉ ደስታ የሚሆን ይላቸዋል። እነሆ ዛሬ በዳዊት ከተማ መድኃኒት፣ እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል። በማለት ለዓለም ሁሉ ደስታ የሚሆንን የጌታን መወለድ ለእረኞች በደስታ ሆኖ አብስሯልና፣ ስትመጪ ያለ መልካም ማየ፣ ስትመጪ ደስ ካለው ከደስተኛው ከገብርኤልና እንዳንቺ ርህሩ ከሆነው ከሚካኤል ጋር ነ ይላታል። እና ርህራሄን ለሚካኤል ይቀጽላል። ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ እስቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፋን አብስት ተራርቶ የጠበቀ ይህ ደግ መላእክን ከርህራሄ ጋር ያገናኘዋል። ምክንያቱም በቅዳሴያችን ላይ ተውህቦ ምህረት ለሚካኤል እንላለን ሁልጊዜ ለሚካኤል መራራት ሀብት ተሰጠው የመራራት ሀብት ተሰጠው እንላለን። እና ርህሩ መልአክ ነው። እንደውም ሊቁ ምን ይላል? በርህራዬ ወገን ከፍጡሯን ወገን ከእህትህ ከድንግል ማርያም በቀር አንተ ነው የሚመስል የለም እያለ ቅዱስ ሚካኤልን ያደንቀዋልና፣ ለዚህ ነው አባ ጽጌ ድንግል እንዘ ተሐቅፍዮ ለህፃንኪ ጽዬ ጸዳ ወቀይህ አመቤተ መቅደስ ቦይኪ በእለተ ተአምር ወንጽ ነይ ርግቤ ትናዝዝኒ እምላህ ወንይ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኬ ርህሩ በማለት እመቤታችን ቅድስት ድንግል ማርያምን ያወደሳት። በዚህ ውዳሴ በዚህ ምስጋና ደግሞ እኛም በቤተ መቅደስ ተገኝተን እመቤታችንን ስናመሰግን ስዕለ ማርያም ወጥቶ ካህናት ማዕጠንታቸውን ይዘው፣ ያው ልዩ የሆነ ስርዓት ሌሊት በቤተ መቅደስ ይፈጸማል። እመቤታችን ቅድስት ድንግል ማርያምም ማኅሌት የቆሙ ልጆቿን ሁሉ የምትባርክበት በመሆኑ እንቅልፍ የለንም። ሁላችንም በቤተ መቅደስ ተገኝተን ይሄን ልዩ ምስጋና እስኪፈጸም ድረስ እንድናደርሰው አደራ እላለሁ።